ጠባሳ ታየዋለህ አይደል? ይሄ ጠባሳ መቼም ከኔ ውስጥ አይወጣም። ተው ችግር የለም። አሁን እግዚአብሔር ይፈቷል። ደውልለትና መጥቶ ይቅርታ ይጠይቅም ነው። ሰላም ሰላም፣ ይሄና ፋሚሊ ቤተሰቦች፣ እንዴት እንዴት ቆያችሁ? ቤተሰብ ሰላም ያለሁኝ፣ ያው አሁን ቪዲዮ መስራት ስላለብኝ ግዴታ ነው የምሰራው። ዝናብ እየዘነበ ነው። ትናንትና የተፈጠረውን ነገር አይታችኋል። እኔ በጣም ስሜታዊ ሆኛለሁ። ማለት እንዲህ ነው እንዲህ ነው ማለት አልፈልግም። አሁን ያለሁት ትናንትና አብርሽ ታምራትን በመታበት ቦታ ነው ያለሁት። በጣም ተናድጃ ተናድጃለሁ ማለት እኔ አብርሽን በዚህ ልክ እንደዚህ ወርዳል ብዬ አስቤ ማላቅም ምክንያቱም እኔ ምንም በቃ የሆነ አንዳንዴ እናቴ ምን ትላለች መሰላችሁ፣ ሌባና ውሸታም ውሸታቸውንና ሌብነታቸውን ለመደበቅ የሚራመዱት መንገድ ሌላ ውሸትና ሌላ ሌብነት ያስከትላል። ለዚህ ነው የሌባ አይነደረቅ መልሶ ልብ ያድርቅ የተባለው ይባላል። እኔ እንዲያደረኩለት እንዲያደረገልኝ ብዬ ያደረገልኝን ያደረኩለትን ነገር መቁጠርም እንትን ማለትም አልፈልግም። ማለት በቃ እንደ ጎደኛም እንደ ወንድምም ጥሩ ጊዜ አሳልፈናል። በቃ ግን ማይሆን ነገር ማለት እንዲህ ነው። ተበድያለው፣ ቴክስት ምናምን ይላል። እኔ እንዳላወጣ ፈርቶ ነው። በቃ ተወኝ፣ እኔ ልኑርበት ነው። ምንም አልፈልግም፣ አትድረስብኝ፣ አልደርስብህም ነው። ትላንት ባለፈው እንዳያችሁት ማዘርፊት እንደዛ መጥቶ አጎሳቅሎኝ ሄደ። ማይሽ ለሷን እሺ ሳይሆን ያው የያዘኝ ይዞኝ ነው እንጂ ምንም እንትንም ይል እንትን ኖሮ አይደለም። ትላንትናም ከሱ አልፎ ከኔ ልቅ ለራሱ የሚቀርበው ልጅ ታምራትን እንደዛ ማድረግ ተገቢ አይደለም ማለት እንደ ሰውኛም ስናስበው ትክክል አይደለም እየሰራ ያለው ስራ። በቃ ማለት እኔ አሁን እንዲህ ነው አልልም ምናምን። በቃ ተበደልኩ፣ በደሌን ይዤ ዝም ማለት ነው የፈለግኩት በቃ እሱ። ማለት እኔ ከእግዚአብሔር አገኘዋለሁ ከአብርሃም አገኘዋለሁ ብዬ አይደለም። ጥሩ ነገር የምሰራው ከእግዚአብሔር አገኘዋለሁ ብዬ እንጂ እኔ ከአብርሃም አገኘዋለሁ ብዬ አይደለም። አብርሃም አይደለም የሚከፍለኝ። የትኛውም ሰው ለሰው ጥሩ ነገር ሲሰራ ከእግዚአብሔር ነው የሚያገኘው ከሰው ሳይሆን እና እኔ በዝናብ ነው ቪዲዮ እየሰራው ያለው ቪዲዮ መስራት አልፈለኩም ነበር። በቃ ከዩቲዩብ ማለም እኔ መውጣትን ፈልግ ያለው እውነት በጣም በቃ ሰሞኑን በጣም እኔ ከፍቶኝ ሁላ ላብድ ደርሼን ያለውት በጣም ተሰምቶኝ ያለውት ያለውት እውነት ለመናገር ማለት የማይደረግ ነገር ነው የተደረገው። ብቻ እኔ እንጂ እኔ በጣም ብስጭት ነው ያለው። ታሞስም መጥቷል። ታሞስ እንዴት ነው? ሰላም ነው? ምንድን ነው ትላንት የተፈጠረው? ታሙስ ለምንድን ነው በእኔ ምክንያት የተደባደው? ማለት እኔ ቪዲዮ መስራት አልፈለኩኝም፣ ግን በጣም በቃ ስሜታዊ ሆኜ ነው። ያ ሁሉ አይተሃል እዛ ማዘር ጋር ቪዲዮ ካየህ ማይሆን ነገር ተፈጥሮ ነበር። ገኒ ፊት ለፊትም ምናምን በቃ ምንም ምን እንዴት እንደተፈጠረ ራሱ አላውቅም። ያው እኔ ለመጣላት አይደለም፣ ስሜታዊነት ልጁን አውሮታል። ይሄ ነው ስሜት አዊነት እኮ አይደለም እኔ እንደ ተበደለ ሰው ምናምን አክት የሚያደርገው ነገር ብቻ እኮ ነው እኮ ንግሬ ይገባኝ። እኮ እዛ ያተበል በቃ ምንም ቢሆን የሆነ ጊዜ ያሳልፋቸዋል። በቃ ስሜታዊ ሆኗል ልጅ የሆነ ነገር እና አይደል። እኔ እኔ ጫና አታርግበት እሺ። አሁን ደውልለት፣ ና መጥቶ ይቅርታ ይጠይቀ። አረ ችግር የለውም ይቅርታ፣ ይቅርታ። ምን ችግር አለ? አንተ እኮ ታውስ ምን አለ መሰለ። ማለት እውነት ለመናገር ከኔ ይልቅ ለሱ ትቀርባለህ አይደለ ማለት እዚህ መሀል ማንም ሰውን እኔ እንዲገባ አልፈልግም። በቃ ማለት ከዚህ በኋላ እኔ እናሱ እንደ በፊቱ እንሆናለን የማይታሰብ ነገር ነው። በቃ እግዚአብሔር ይስጠው። ሽባ አድርጎ መሄድ ነበረ። ድጋሚ ደህና ያገገመውን ምጄንም ነው አውልቆኝ የሄደው ብቻ ግን ይመቸው። እኔ ምንም ልል አይደለም ይመቸው። ቴክስት ምን ምን ይላል ልብ ካለው እውነቱን ማውራት እኮ ነው። ወጥቷ አይደለም ግን እኔ እግዚአብሔር በሚያውቀው እንዲያደረግኩለት ላለ ማለት እንጂ የተፈጠረው እኮ በስህተት ነው በዘግ ነው፣ በቃ ስሜታዊ ነው። ልደውልልህ ነበር፣ ከዛ በቃ እሱ ሜዳ ነው ያለው። እኔ ምክንያት እንዲያስቀይመ ስለማልፈልግ ማለት ነው። ደውልለት ጥራው። አይፈልግ እኔ ሲጀምር እኮ ድሮስ። ታዲ እንዴት ነው? ሀሰት እውነት ፊት እኮ መቆም እኳ አትችልም አይደለ? እኔ ፊት መቆም እኮ አይችልም እሱ። ስለዚህ ተወው። ሊፈጠር ምናምን ከባለቤቱ በላይ ሚያቅ ቡዳ ነው። እኔ ነኝ የኔን ቁስል የኔን ህመም ማቀው። እኔ ነኝ በቃ እኔ ነኝ። ይሄ ጠባሳ መቼም ከኔ ውስጥ አይወጣም። ተው ችግር የለም አሁን እግዚአብሔር ይፈቷል። ደውልለትና መጥቶ ይቅርታ ይጠይቅ። ምንም አልፈልግም። እኔ በኔ ምክንያት እኮ እንድትጎዳ እንድትቀየም ስላልፈለኩ ነው አሁን አረ፣ እኔ እጠይቀዋለሁ፣ ችግር የለውም። እኔ እንጃ፣ እኔ ምን እንደሚባል አላውቅም። እውነት እኔ ማለት በጣም አስጠልቶኛል። እውነት እውነት ለመናገር ከቤትም መውጣት እኔ እውነት ሚዲያም የዩቲዩብም መስራትም በጣም እውነት ለመናገር በጣም የከፋኝ ሰዓት ነው። ቤተሰብ ምን እላችሁ አላውቅም እንጂ እዛ ቦታ እየጠበኩኝ ነው። በቃ እየመጣ ነው። አሁን እኔ ሌላ ነገር አልፈልግም። እንካ ካሜራው ያዘኝ እየተበቃሉ አንተ አውራው አንተ መታሃል። እሱም ይመጣል። በቃ ትነጋገራላችሁ። ሌላ ነገር እንዲሆን አልፈልግም። እ ታሙስ እኔ በቃ ይሄው አብርሽም መጥቷል። ያው ያለውን ነገር ተነጋግረው ተነጋግሮ ቢፈቱ ደስ ይለኛል። እንግዲህ እሱ እንዴት ነህ? አረ አረ አንተም እዛች ጋር ሌላ ነገር ውስጥ መግባት ፈልገን ስል ትንሽ ከዛ በኋላ ነው እኔም የሚጸጸተኝና በዚያ ደግሞ እኔ እንድት ይል ስለ አልፈለኩም ነው። እንዴ እኔ ነገር ልፈታ ነው የመጣሁት እንጂ ሌላ ነገር ስለ ገባ አአ እኔም ደግሞ ከሱ ጋራ ነው ያለኝ ወሬ። ማለት ከሱ ጋራ መገናኘት አልፈለኩም ስለ አንዴ ሁለቴ ላገኘው አያ አብርሽን ላገኘው ሞክሬ ነበር። ምናልባት ቪዲዮ ላይ ከሆነ ግን ፍቃደኛ አይደለም። እሺ አይ አይደለም፣ ቪዲዮን ተው እዚህ ጋር ብታወራው እስቲ። ቆይ አሁን ምን ይፈጠራል?

ለማንኛውም እለማንኛውም ቤተሰብ አደለም ቤተሰብ ሳይሆን እነሱን ይቅርታ እኔ ይቅርታ ብዬ ያሉ እኔ ጥፋተኛ ልሆን ይችላለሁ እዛ ጋር ግን አሁን እሱን ትንሽ ልትረዳው ይገባል

ከአንተ እኮ ትልቅ ስለሆነ ከእሱ ትሻላለህ። እኔ አይ ቲንክ አንተ ትሻላለህ። እሺ በቃ ብቻ በወሬ ደረጃ ብቻ አይደለም እያልኩ ያለሁት አንተ መምጣቴን ብቻ ነገሩ ታውቃለህ። ምንም አልተፈታም። ቤተሰብን በጣም ይቅርታ አንተንም ይቅርታ። ስለደወልክልኝ በጣም አሰገናለሁ። ስለ እኔ ራሱ ልደውልልህ ነበረ ምናምን የሆነ ጊዜ ላይ እሱንም ጊዜ ሲደርስ እውነታውን ካመነበት ነኝ እውነት ነው ካለ በኋላ ልንተማመን እንችላለን። ብቻ አንተ ትልቅ ሰው እኔ እናንተ እውነት እኔ አልገባኝም። አብርሽ እውነት የናንተ እውነት አልገባኝም። አይደለም በቃ በንግግር ትላንትና አስቀይሜ አለው። በጣም ይቅርታ ይቅርታ አድግልኝ። ና እኔም ስራ አላስፈታም፣ ስራ ቦታ ስላለ እሱ ችግር የለውም። ከእናንተ ችግር እኮ አይበልጥም አብርሽ። መመለስ ምችልበት ነገር ነው። ችግር የለውም። እሱን እኮ ነገርኩሽ ጊዜ ይፈቷል። ጊዜ ሼት አለ። የትኛው ጊዜ ነው የሚፈታው? አሁን አብራችሁ ያለውን ነገር ካልተጋገዛችሁ፣ እሺ፣ በቃ የሚወጣ ታይም አይደለም። አምኖበት እሱ መጥቶ እንደዛ ከተናገረ ምንድን ነው። እኔ ማላቀው ነገር አለ እንደ ሁለታችሁ። እሺ፣ ተገናኙና አውሩ ብአቻሁብቻችሁን አብቻችሁን ብቻችሁን አውሩ። የት ነው እና የመጀመሪያ ጊዜ እንደ ውሻ ባረረኝ እንደገና እናቱ ጋራ ከዚህ በላይ እንደውም ያኔ እራሱ ትንሽ ነው የነካሁትኝ እንዳደረገኝ ቢሆን ማለት አውሩ በቃ ምንድን ነው እናንተ? ለጻን ትሆናላችሁ እንዴ? እኔ እቅድህ ምንድን ነው? ካንተ ነው አለኝ ምናምን። ምን አይነት ቀሽም ስሆነ እግዚአብሔርን በጣም እኔ በጣም ትልቅ ሰው ትመስለኝ ነበር። በጣም ትልቅ ሰው ትመስለኝ ነበር። ፍላጎት እኔ በቃ ሚስተር መናምን ፍላጎትህ ምንድን ነው? ሄኖክ፣ እኔ ነው። አንተ ተዋ፣ አትመልስለት። አንተ አንተ ነው የምትለው ማለት ምንድን ነው?

ጓደኛዬ ነው፣ በቃ አናደደኝ፣ መጣሁት። ቀሽም አብርሽ ነው የምትሄደው አንተ ነው የጠራው፣ መጀመሪያ ደውለህ እሱ አለ። ከእሱ ጋር እኔ ከቀሽም ጋር አውራም። እኔ አክብሬ አይደለ? ቀሽም